ሰላም ጤና ይስጥልኝ። ውድና የተከበራችሁ የረን ፋሚሊ ቤተሰቦች እንዴት ናችሁ እያልኩ ዛሬ እንኳን በሰላም ወደዚህ ቻይናል መጣችሁ። ለዚህ ቻይናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ከኔ ጋር ቆዩ። በየዕለቱ በየቀኑ የዶላር ምንዛሬ ይዞሉት ይቀርባል ይሄ ቻይናል። ይህን ቻይናል ሰብስክራይብ፣ ላይክ እያደረጋችሁ አበረታኩኝ ማለት ይፈልጋለሁ። እንግዲህ ዛሬ ይዤላችሁ ቀርብ ያለው ዛሬ ምንም ጭማርም አልቀነስም ከትላንትና ዛሬ ዶላር ጭማሪ ምንም አላሳየም፣ እንደውም አልቀነሰም ማለት ነው። እንግዲህ እንዳለው ነው። ዛሬ እንግዲህ አንድ ዶላር ከዶላር ነው የምንነሳው። አንድ የአሜሪካን ዶላር 179 ብር 599 ሳንት ውለዋል። እንደውም ወደ ዩሮ ስንመለስ ዩሮ፣ አንድ ዩሮ 207 ብር 12 ሳንት 81 ሳንት ተመንዝሯል። እንዲሁም ወደ ሳውንስ ፈረንስ ስናልፍ ሁ 222 ብር ከ13 ሳንቲም 22 ሳንቲም ተመንዝሯል። እንዲሁም ወደ ዶላር ዶላር የካናዳ ዶላር ነው። የካናዳ ዶላር ዛሬ 127 ብር ከ44 ሳንቲም ብር ከ31 ሳንቲም ውለዋል። እንዲሁም ወደ አውስትራሊያ ዶላር ስንመለስ የአውስትራሊያ ዶላር 100 16 ብር ከ98 ሳንቲም 12 ሳንቲም ተውሏል። እንዲሁም የግብፅ ፓውንድ ዛሬ 234 ብር ከ86 37 ሳንቲም ውሏል ማለት ነው፣ አድማጮቻችን። እንዲሁም የኩዌትስ ዲናር ወደ ዲናር ስንመለስ የኩዌትስ ዲናር 584 ብር ከ08 ሳንቲም ውለዋል። ዛሬ እንደውም ወደ ድራም ስንመለስ ዛሬ የዩናይትድ አረብ እምረት ወይም ዱባይ አንድ የአረብ እምረት አንድ ድራም በብር 48 ብር ከ83 ሳንቲም 44 ሳንቲም ውለዋል። እንዲሁም አንድ የሳውዲ አረቢያ አንድ ብር አንድ ሪያል 47 ብርካ 83 66 ሳንትብ ውሏል ማለት ነው አድማጮቻችን ከትላንትናው ምንም እየጨመረ የለም እንደዛው ነው ያለው ትንሽ ትንሽ ሳንት ጭማሪ አሳይተዋል ድራም እና ሪያል ያው ነው ማለት ነው እንዲሁም ካተር ካተር ካተር ሪያል 179 ብርካ 15 ሳንት 16 ሳንት ውሏል ማለት ነው። አድማጮቻችን ዛሬ ምንም ጭማሪ ብዙም አላሳየም። ወደ ሆመን ሆመን ሪል ወደ ሆመን ሪል ስንመለስ 466 ብር ከ79 ከ20 ውለዋል ማለት ነው። ዛሬ አድማጮቻችን ሆመን ላይ ብናይ ዛሬ ምንም እየጨመረ ነገር የለም ማለት ነው። ወደ ጆርዳን ስንመለስ አንድ የጆርዳን ዲናር 552 ብር ከ97 ሳንቲም 88 ሳንቲም ውለዋል ማለት ነው። ወደ ባህሬን ባህሬን ዲናር አንድ የባህሬን ዲናር 475 ብርከ 81 13 ሳንቲም ውሏል ማለት ነው። አርማጮቻችን ዛሬም ብዙ ጭማሪ አላሳየም ማለት ነው። ብዙ ብዙ አገራት ላይ ምንም ጭማሪ ብዙም አላሳየም። እውነት ለመናገር እንደ ትናንትና ነው ማለት ነው። አንድ የባህሪን ዲናር 475 ብርከ 81 ሳንቲም 13 ሳንቲም ነው ዛሬ ውሏል። እንደውም ወደ ኢስራኤል ኢስራኤል ሽክል አምሳ አራት ብር ከዘጠና ስምንት አስራ ሰባት ሳንት ውለዋል ማለት ነው። አድማጮቻችን ዛሬ ብዙዎች ዶላር ላይም ዩሮ ላይም ዲናር ላይም ብዙም አልተጨምርም፣ በወንድም እንደ ትላንትና ነው እንግዲህ ጭማሪ። የነገውን ደግሞ የዛሬውን አይተሃናል። እንግዲህ ይሄንን መስላል። ዛሬ የአስራ አምስት አገራትን የዶላር ምንዛሬ ነው ይዤላችሁ የቀረብኩት። ወደ ኢትዮጵያ ሲቀየር ስንት እንደሚመጣው ነው እ ይዤላችሁ የቀረኩት እነዚህም አሜሪካ አውሮፓ ካናዳ አስትራሊያ እጅ ኩዌት ዱባይ ወይም ደግሞ ዩናይትድ አራብ አማራትስ ማለት ነው ሳውዲ አረቢያ ኳተር ሆመን ጆርዳን ባህሬን እንደውም እስራኤል ማለት ነው። በፊቱ አሻሽ ያለው ማለት ነው። በፊት እንግዲህ ወደ አስር አገራት ነበረ። እንደውም እንደዚሁ እንትን እያልኩ ያመጣው ያመጣው ይሄርኩ እስከ ሀያ አገራትን እየሎት ቀርባለሁ ወደፊት ማለት ነው። አድማጮቻችን እንግዲህ ከተመቻቸው ቀን በቀን የዶላር ምንዛሬ ስንት ነው ብላችሁ ሰው ከምትጠይቁ እዚህ ቻይናል ላይ መታችሁ በስንት እንደወለ ዛሬ ሁሌም መታችሁ ታገኛላችሁ ማለት ነው። ቀን በቀን ነው እዚህ ላይ የሚለቀቀው መታችሁ ማየት ትችላላችሁ። የፈለጋችሁበት ሀገር ይሄን አሁን ስማቸውን የጠራሁት ሀገር አረብ ሀገራት፣ አረብ ሀገራት እንዳለ እዚህ ላይ ያለ ማለት ነው። አረብ ሀገራት ዱባይ፣ ሳውዲ፣ ኳተር፣ ሆመን፣ ጆርዳን፣ ባህሬን ሁሉ አገራት አለ ማለት ነው። በተለይ አረብ ሀገር የምትኖሩት ልጆች ብሬያችሁ ሌላ ደላላ ከምትጠይቁ ከዚህ ላይ አይታችሁ ማወቅ ትችላላችሁ ማለት ነው ቤተሰቦቻችሁ ይሄንን ቻይናል እንግዲህ አዲስ ስለሆነ አበረታቱኝ አበረታቱኝ ማለት ፈልጋለሁ። ይሄንን ቪዲዮ ስላደመጣችሁልኝ ስላበረታታችሁኝ ከኔ ጋር ስለሆናችሁ እጅግ በጣም አርጌ አመሰግናለሁ። እስከ ነገ በሌላ ቪዲዮ እስከምንመለስ ድረስ መልካም ቆይታ ማለት ፈልጋለሁ። አመሰግናለሁ። ይሄንን ቻናል ደግሞ ላይክ ሰብስክራይብ ያረጋችሁ ከኔ ጋር እንድትቆዩ ገብስኳችሁ አመሰግናለሁ። ውድ ቤተሰቦቼ መልካም ቀን ይሁንላችሁ። ዶላራችን ይጨምራል ወይስ ይቀንሳል? የነገ ሰው የበለን። ባይ ባይ ፋሚሊ